ሰላም ናላችሁ? እኔ አለው፣ እግዚአብሔር ይመስገን ደህና ነኝ። ዛሬን ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የደም መርጋት በሽታ ምንነትን እነግራችኋለሁኝ፣ መንስኤውን፣ ምልክቶቹን እና የደም መርጋትን ለመከላከል የሚረዱ ደግሞ ሰባት ወሳኝ የሆኑ ምግቦችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። የደም መርጋት በጣም ከባድ ችግር ነው። በተለይ እንደሚከሰትበት ቦታ ይወሰናል ማለት ነው። በጣም ከባድ በሆኑ ቦታዎች ላይ የሚከሰት ከሆነ የሞት አደጋንም ስለሚያስከትል ፈጣን የሆነ ክትትል ያስፈልጋል። ስለዚህ ይህንን አስከፊ የሆነ ችግር መከላከል መቻል አለባችሁ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ደግሞ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የደም መርጋት በሽታ ወይም ደግሞ ትሮምቦሲስ የሚባለው ደም በደም ስሮች ውስጥ በሚፈለገው ቦታ ሳይሆን በሚፈስበት ጊዜ የሚፈጠር ሁኔታ ነው። ይህም ደም በደም ስሮች ውስጥ በሚፈስበት ጊዜ ተጣብቆ በመርጋት የደም ዝውውር እንዲቋረጥ ያደርጋል። የደም መርጋት የተለያዩ አይነቶች አሉ። እነዚህም አንደኛ የደም ስር መርጋት ወይም ደግሞ ቬነስ ትሮምቦሲስ የምንለው ነው። ይህ አይነቱ መርጋት በደም ስሮች ውስጥ የሚፈጠር ሲሆን በተለይም በእግር ጥልቅ የደም ስሮች ውስጥ ይከሰታል። ይህ ሁኔታ ጥልቅ የደም ስር መርጋት ወይም ደግሞ ዲፕ ቬን ትሮምቦሲስ በመባል ይታወቃል። ሁለተኛ የደም ቧንቧዎች ውስጥ የሚፈጠር የደም መርጋት ነው፣ አርተሪያል ትሮምቦሲስ የምንለው ማለት ነው። ይህ አይነቱ የደም መርጋት በደም ቧንቧዎች ውስጥ የሚፈጠር ሲሆን ወደ ልብ ወይም ደግሞ አንጎል የደም ዝውውርን ሊያስተጓጉል ይችላል። ይህ ሁኔታ የልብ ድካም ወይም ደግሞ ሄርት አታክን ወይም ስትሮክን ሊያስከትል ይችላል ማለት ነው። ይህ ደግሞ ፈጣን የሆነ ክትትል ያስፈልጓል ሳይታሰብ ቶሎ ሞትንም ሊያስከትል ይችላል። ሶስተኛው ደግሞ ፐልመነሪ ኢንቦሊዝም የምንለው ነው። አንድ ሰው ለጥልቅ የደም ስር ደም መርጋት ወይም ደግሞ ለዲፕ ቬን ትሮምቦሲስ ህክምና ካላገኘ ወይም ደግሞ ካላደረገ የደም መርጋቱ ወደ ሳምባው በመሄድ ፐልመነሪ ኢንቦሊዝም ሊሆን ይችላል። ፐልመነሪ ኢንቦሊዝም ያለባቸው ሰዎች አስቸኳይ የሆነ የህክምና እርዳታ ያስፈልጋቸዋል። ምክንያቱም ለሞት የሚዳርጉ ችግሮች ሊኖሩት ስለሚችል ማለት ነው። ስለዚህ የደም መርጋት አይነቶች እነዚህ ናቸው። የደም መርጋት በየትኛውም ቦታ ተከሰተ ቶሎ ህክምና ያስፈልገዋል ማለት ነው። ዲፕ ቬን ትሮምቦሲስ ቢሆንም ህክምና ካላደረጋችሁ ወደ ፐልመነሪ ኢንቦሊዝም ስለሚቀየር፣ ይህ ደግሞ ምን ያስከትላል ቶሎ ሞትን ሊያስከትልባችሁ ይችላል። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። ታዲያ የደም መርጋት መንስኤዎች ምንድናቸው? የሚለውን እስቲ በቅድሚያ ልንገራችሁ። የደም መርጋት እንዲፈጠር የሚያደርጉ በጣም በርካታ ምክንያቶች አሉ። ከነዚህም መካከል ረዘም ላለ ጊዜ እንቅስቃሴ አለማድረግ ነው። ለምሳሌ ረጅም በረራዎች ወይም ደግሞ አልጋ ላይ ረዘም ላለ ጊዜ የምትቆዩ ከሆነ፣ የደም ስር ጉዳቶች፣ የደም መርጋት ችግር ያለባቸው የቤተሰብ አባላት መኖር፣ እርግዝና፣ ማጨስ፣ ውፍረት፣ የተወሰኑ የጤና ሁኔታዎች ለምሳሌ እንደ ካንሰር፣ የልብ መምናም፣ የስኳር በሽታ ካለ የተወሰኑ መድኃኒቶችን የምትወስዱ ከሆነ ለምሳሌ የወሊድ መቆጣጠሪያ ኪኒኖችም እነዚህ ሁላ ለደም መርጋት መንስኤ ሊሆኑ ይችላሉ ማለት ነው። ታዲያ የደም መርጋት ሲከሰት የሚታዩ ምልክቶችስ ምንድን ናቸው የሚለው ልንገራችሁ። የደም መርጋት ምልክቶቹ እንደ መርጋቱ ቦታ ይለያያሉ። አንዳንድ የተለመዱ የደም መርጋት ምልክቶች የምንላቸው በተጎዳው አካባቢ ህመምናም እብጠት መኖር፣ የቆዳ ቀለም መቀየር፣ ቀይ ወይም ደግሞ ሰማያዊ መሆን፣ የትንፋሽ ማጠር፣ የደረት ህመም፣ ድንገተኛ የሆነ ድክመት ወይም ደግሞ የመደንዘዝ ስሜት ይሰማቸዋል ማለት ነው። አንድ ሰው ጥልቅ የደም ስር ትሮምቦሲ ወይም ደግሞ ደም መርጋት ካለበት ዲፕ ቬን ትሮምቦሲስ ካለበት የሚያዩ ምልክቶች እብጠት፣ ህመምናም፣ ለስላሳነት እንዲሁም የቆዳ መቅላት ይከሰታል ማለት ነው። አንድ ሰው የፐልመነሪ ኢምቦሊዝም መርጋት ካለበት ደግሞ የመተንፈስ ችግር ይገጥመዋል፣ ራስን መሳት ይኖራል፣ ከፍተኛ የሆነ ማዞር ይኖራል፣ በጣም ዝቅተኛ የሆነ የደም ግፊት እንዲሁም ደግሞ ከመደበኛው ፈጣን ወይም ደግሞ መደበኛ ያልሆነ የልብ ምት ጥልቅ ትንፋሽ ወይም ደግሞ ሳልን ስታስሉ የሚባባስ የደረት ህመም ይኖራል። እንዲሁም ደግሞ ደምን ማሳልም ሊኖር ይችላል ማለት ነው ፐልመነሪ ኢንቦሊዝም ሲከሰት። ሌሎች የደም መርጋት ምልክቶች ደግሞ በሰውነት ውስጥ የደም መርጋት ባለበት ቦታ ላይ የሚሞረኮዙ ናቸው። ሆድ አካባቢ ከሆነ መርጋቱ የሆድ ህመም፣ ማቅለሸሽ እንዲሁም ማስታወክ ይኖራል። ክንዶች ወይም ደግሞ እግሮች አካባቢ ከሆነ ድንገተኛ ወይም ደግሞ ቀስ በቀስ የሚከሰት ህመም ከፍተኛ የሆነ ሙቀት፣ ለስላሳነትና እብጠት ይከሰታል። ሳምባ አካባቢ ከሆነ ደግሞ የመተንፈስ እጥረት ይከሰታል። ጥልቅ ትንፋሽ ስትተነፍሱ ህመም ይሰማችኋል። በፈጣን መተንፈስ ይከሰታል። እንዲሁም ደግሞ የልብ ምት መጨመር ይከሰታል። የደም መርጋቱ ደግሞ አንጎል አካባቢ ከሆነ የመናገር ችግር ይገጥማችኋል። የእይታ ችግሮች ይገጥማችኋል። ራስን መሳትና በአንድ የሰውነት ክፍል ላይ ድክመት ይከሰታል። እንዲሁም ድንገተኛ የሆነ ከባድ የሆነ ራስ ምታት ይከሰትባቸዋል ማለት ነው። ይህ እንግዲህ ችግሩ ስትሮክን ያስከትላል። የደም መርጋቱ ደግሞ ልብ አካባቢ ከሆነ ከፍተኛ የሆነ የደረት ህመም ይከሰታል። ማላብ፣ የመተንፈስ እጥረትናን በግራ ክንድ ላይ ህመም ይከሰትባቸዋል ማለት ነው። እነዚህ ሁላ የደም መርጋት ሲከሰት የሚታዩ ምልክቶች ናቸው። የደም መርጋት ምልክቶች እንደ መርጋቱ እንደተከሰተበት ቦታ ይለያያሉ ማለት ነው። እነዚህ ሁላ ግን የደም መርጋት የሚከሰትባቸው በተለያዩ ቦታዎች ላይ ተመርክዞ የምታዩት ወይም የምታስተውሉት ምልክቶች ናቸው ማለት ነው። ታዲያ የደም መርጋት ሲከሰት ህክምናው ምንድን ነው የሚለውን እስቲ ልንገራችሁ። የደም መርጋት ሕክምና ዓላማው መርጋቱን ማቆም ተጨማሪ መርጋት እንዳይፈጠር መከላከል እናም ውስብስብ ችግሮች እንዳይከሰቱ ደግሞ እነዚህን ችግሮች ቶሎ ብሎ መቀነስ ነው። ህክምናው ታዲያ የደም አቅጠኛ መድኃኒቶች ወይም ደግሞ አንቲ ኮግላንስ የምንላቸው መድኃኒቶች ይታዘዛሉ። ትሮምቦሊስቲክስ ወይም ደግሞ መርጋትን የሚሰብሩ መድኃኒቶች ሊታዘዝላችሁ ይችላል። እንዲሁም ደግሞ የደም መርጋትን ለማስወገድ የሚደረግ የቀዶ ጥገናም ሊደረግላችሁም ይችላል ማለት ነው። ስለዚህ የደም መርጋት ህክምናዎች እነዚህ ላይ መሰረት ያደረጉ ናቸው። ታዲያ የደም መርጋትን እንዴትስ መከላከል እንደምትችሉ ደግሞ ልንገራችሁ። የደም መርጋትን እንግዲህ ለመከላከል አዘውትሮ የአካል ብቃት እንቅስቃሴን ማድረግ ያስፈልጋል። ጤናማ ክብደትን መጠበቅ፣ ማጨስን ማቆም፣ በቂ ውሃን መጠጣት፣ ረዘም ላለ ጊዜ የምትቀመጡ ከሆነ እረፍት መውሰድናም መንቀሳቀስ ያስፈልጋል ማለት ነው። የደም መርጋት አደጋ ካለባችሁ ደግሞ ሐኪማችሁን ማማከር ያስፈልጋል። ማንኛውንም የደም መርጋት ምልክቶች ካጋጠማችሁ ደግሞ ወዲያውኑ የህክምና እርዳታ ማግኘት በጣም አስፈላጊ ነው ማለት ነው። ስለዚህ የደም መርጋትን በዚህ መልኩ መከላከል ይቻላል። አሁን ደግሞ የደም መርጋትን ሙሉ ለሙሉ ለመከላከል መመገብ ያለባችሁ በጣም ጠቃሚ የሆኑ ሰባት ወሳኝ ምግቦችን ደግሞ እነግራችኋለሁኝ። አንደኛ፣ ነጭ ሽንኩርት ነው። ነጭ ሽንኩርት ደምን የማቅጠን ባህሪ ያለው የደም ዝውውርን ያሻሽላል፣ የደም ግፊትንም ለመቀነስ ይረዳል። ነጭ ሽንኩርት ውስጥ የሚገኙት አሊሲን እናም ሌሎች ውህዶች ፕላትሌቶች እንዳይጣበቁ በማድረግ የደም መርጋት እንዳይፈጠር ያደርጋሉ። ይህም የደም ዝውውርን ያሻሽላል። ፋይብሪኖሊሲስ ማለት ቀደም ሲል የተፈጠረውን የደም መርጋት የማፍረስ ሂደት ነው። ነጭ ሽንኩርት ይህን ሂደት በማበረታታት የደም መርጋት እንዳይፈጠር ይረዳል። ከፍተኛ የደም ግፊት የደም መርጋት እንዲፈጠር አስተዋጽኦን ያደርጋል። ነጭ ሽንኩርት የደም ግፊትን በመቀነስ የደም መርጋት አደጋን ይቀንሳል። ብግነት ደግሞ በደም ስሮች ላይ ጉዳት በማድረስ የደም መርጋት እንዲፈጠር ሊያደርግ ይችላል። ኢንፍላሜሽን ማለት ነው። ነጭ ሽንኩርት ታዲያ ፀረ ብግነት ወይም ደግሞ አንቲኢንፍላማቶሪ ባህሪያት ስላሉት ይህን አደጋን ይቀንሰዋል። በአጠቃላይ ነጭ ሽንኩርት በውስጡ ባሉት የተለያዩ ውህዶች አማካኝነት የደም መርጋትን ለመከላከል የሚረዱ ብዙ ጥቅሞችን ይሰጠናል ማለት ነው። ሁለተኛ ደግሞ ዝንጅብል ነው። ዝንጅብል የደም መርጋትን የሚከላከል ጂንጀሮል የተባለ ንጥረ ነገርን ይዟል። ፀረ ብግነት ባህሪያትም አለው። የደም ስኳር መጠንንም ለመቆጣጠር ይረዳል። ዝንጅብል የደም መርጋትን የሚከላከለው በውስጡ ባሉት የተለያዩ ውህዶች አማካኝነት ነው። ዝንጅብል ውስጥ የሚገኙት ጂንጀሮል እናም ሌሎች ውህዶች ፕላትሌቶች እንዳይጣበቁ በማድረግ የደም መርጋት እንዳይፈጠር ያደርጋሉ። ይህም የደም ዝውውርን ያሻሽላል። ፋይብሪ ኖሊሲስ ማለት ቀደም ሲል የተፈጠረውን የደም መርጋት የማፍረስ ሂደት ነው። ዝንጅብል ይህን ሂደት በማበረታታት የደም መርጋት እንዳይፈጠር ይረዳል። ብግነት ደግሞ በደም ስሮች ላይ ጉዳትን በማድረስ የደም መርጋት እንዲፈጠር ሊያደርግ ይችላል ማለት ነው። ስለዚህ ዝንጅብል ደግሞ ጸረ ብግነት ባህሪያት ስላሉት ይህንን አደጋውን ይቀንሳል። ከፍተኛ የደም ስኳር መጠን ደግሞ የደም መርጋት እንዲፈጠር አስተዋጽኦ ያደርጋል። ዝንጅብል የደም ስኳር መጠንን በመቆጣጠር የደም መርጋት አደጋን ይቀንሳል። በአጠቃላይ ዝንጅብል በውስጡ ባሉት የተለያዩ ውዶች አማካኝነት የደም መርጋትን ለመከላከል የሚረዱ በጣም ብዙ ጥቅሞች አሉት ማለት ነው። ሶስተኛ ደግሞ እርድ ወይም ደግሞ ቱሜሪክ ነው። እርድ ኩርኩሚን የተባለ ንጥረ ነገርን ይዟል። ይህም ጸረ ብግነትናም ደምን የማቅጠን ባህሪ ያለው የደም መርጋትን ለመከላከል ይረዳል። የልብ ጤናንም ያሻሽላል። እርድ የደም መርጋትን የሚከላከለው በውስጡ ባለው ኩርኩሚን በተባለው ንጥረ ነገር አማካኝነት ነው። ኩርኩሚን ፕላትሌቶች እንዳይጣበቁ እናም የደም መርጋት እንዳይፈጠር ይረዳል። ፋይብሪን የደም መርጋት እንዲፈጠር የሚያደርግ ፕሮቲን ነው። ኩርኩሚን የዚህን ፕሮቲን መጠን በመቀነስ የደም መርጋት እድልን ይቀንሳል። ብግነት በደም ስሮች ላይ ጉዳትን በማድረስ የደም መርጋት እንዲፈጠር አስተዋጽኦ ያደርጋል። ኩርኩሚን ጸረ ብግነት ባህሪያት ስላሉት ይህንን አደጋ ይቀንሳል። ኩርኩሚን የደም ስሮች ጤንነትን በማሻሻል የደም መርጋት እንዳይፈጠር ይረዳል። በአጠቃላይ እርድ ወይም ደግሞ ቱሜሪክ በውስጡ ባለው ኩርኩሚን ይዘት አማካኝነት የደም እርጋትን ለመከላከል የሚረዱ በርካታ መንገዶች አሉት ማለት ነው። አራተኛ ደግሞ አሳ ነው። እንደ ሳልመን፣ ቱና እና ማካሬል ያሉ ስባማ አሳዎች ኦሜጋ ስሪ ፋቲ አሲድን ይይዛሉ። ኦሜጋ ስሪ ፋቲ አሲድ የደም እርጋትን ለመከላከል ይረዳል። የልብ ጤናንም ያሻሽላል። ኦሜጋ ስሪ ፋቲ አሲዶች ፕላትሌቶች እንዳይጣበቁ እናም የደም መርጋት እንዳይፈጠር ይረዳል። ኦሜጋ 3 ፋቲ አሲድ የደም ስሮች ጤንነትን በማሻሻል የደም መርጋት አደጋን ይቀንሳል። ከፍተኛ ትራይግሊሰራይድ መጠን የደም መርጋት እንዲፈጠር አስተዋጽኦ ያደርጋል። ኦሜጋ 3 ፋቲ አሲዶች የትራይግሊሰራይድ መጠንን በመቀነስ የደም መርጋት አደጋን ይቀንሳሉ። ብግነት በደም ስሮች ላይ ጉዳትን በማድረስ የደም መርጋት እንዲፈጠር አስተዋጽኦ ያደርጋል። ኦሜጋ 3 ፋቲ አሲድ ጸረ ብግነት ባህርያት ስላሉት ይህንን አደጋ ይቀንሳል ማለት ነው በአጠቃላይ አሳ በውስጡ ባለው ኦሜጋ ስሪ ፋቲያሲድ አማካኝነት የደም መርጋትን ለመከላከል የሚረዱ በርካታ ጥቅሞችን ይሰጣል አምስተኛ ደግሞ ፍራፍሬዎችና አትክልቶች ናቸው እንደ ብርቱካን ሎሚ የቤሪ ፍሬዎች እንደ ብሉቤሪ ስትራውቤሪ ብላክ ቤሪ ያሉ የቤሪ ፍሬዎች ቲማቲም እናም አረንጓዴ ቅጠላማ አትክልቶች ያሉ ፍራፍሬዎችና አትክልቶች ቫይታሚን ሲ እናም አንቲ ኦክሲዳንቶችን ይይዛሉ። እነዚህ ንጥረ ነገሮች የደም ስሮችን ጤናማ ለማድረግ እና የደም መርጋትን ለመከላከል ይረዳሉ ማለት ነው። በተጨማሪም እንደ አናናስ ያሉ ፍራፍሬዎች ብሮሜሊን የሚባል ኢንዛይምን ይይዛሉ። ይህም የደም መርጋትን ለመከላከል ይረዳል። ስድስተኛ ደግሞ የወይራ ዘይት ነው። የወይራ ዘይት ጤናማ ቅባቶችን ይዟል። ይህም የደም እርጋትን ለመከላከል ይረዳል። የልብ ጤናንም ያሻሽላል። የወይራ ዘይት በተለይም ኤክስትራቨርጂን ኦሊ ኦሊቭ ኦይል የደም እርጋትን ለመከላከል የሚረዱ በርካታ መንገዶች አሉ። የወይራ ዘይት ፕላትሌቶች እንዳይጠበቁ እናም የደም እርጋት እንዳይፈጠር ይረዳል። ይህ የሆነበት ምክንያት በውስጡ እንደ ኦይሌክ አሲድ እናም ፖሊፊኖልስ ያሉ ንጥረ ነገሮች በመኖራቸው ነው። የወይራ ዘይት የደም ስሮች ውስጠኛ ግድግዳዎችን በመጠበቅ እናም ጤንነታቸውን በማሻሻል የደም እርጋት አደጋን ይቀንሳል። ብግነት በደም ስሮች ላይ ጉዳትን በማድረስ የደም እርጋት እንዲፈጠር አስተዋጽኦ ያደርጋል። የወይራ ዘይት ጸረ ብግነት ባህሪያት ስላሉት ይህንን አደጋን ይቀንሳል። የወይራ ዘይት መጥፎ ኮሌስትሮልን ኤል ዲኤልን በመቀነስናም ጥሩ ኮሌስትሮልን ኤች ዲኤልን በመጨመር የደም እርጋት አደጋን ይቀንሷል። በአጠቃላይ የወይራ ዘይት በተለይም ኤክስትራቨርጂን ኦሊቭ ኦይል በውስጡ ባሉት የተለያዩ ጤናማ ቅባቶች እና አንቲኦክሲዳንቶች አማካኝነት የደም መርጋትን ለመከላከል የሚረዱ በርካታ መንገዶች አሉት። ሰባተኛ ደግሞ ውሃ ነው። ውሃን በበቂ መጠን መጠጣት አለባችሁ። በቂ ውሃ መጠጣት ደምን ቀጭን ለማድረግና የደም መርጋትን ለመከላከል ይረዳል። የሰውነትን አጠቃላይ ጤንነትን ለመጠበቅም አስፈላጊ ነው። ውሃ በቀጥታ የደም መርጋትን የሚከላከል ንጥረ ነገር ባይኖረውም ለደም ዝውውር አስፈላጊ በመሆኑ የደም መርጋትን ለመከላከል ይረዳል። በቂ ውሃን ስንጠጣ ደማችን ቀጭን ይሆናል። ይህም በቀላሉ በደም ስሮች ውስጥ እንዲዘዋወር ያደርጋል። ደም ወፍራም ከሆነ የደም መርጋት የመፈጠር እድሉ ይጨምራል። በቂ ውሃ መጠጣት የደም መጠንን ለመጠበቅ ይረዳል። ይህም ለተቀላጠፈ የደም ዝውውር አስፈላጊ ነው። በቂ ውሃ መጠጣት የደም ሥሮች ጤነት ለመጠበቅ ይረዳል፣ ይህም የደም መርጋት አደጋን ይቀንሳል ማለት ነው። በአጠቃላይ በቂ ውሃ መጠጣት ለተቀላጠፈ የደም ዝውውር አስፈላጊ በሆኑ የደም መርጋትን ለመከላከል ይረዳል ማለት ነው። ስለዚህ እነዚህ ምግብና መጠጦች የደም መርጋትን አስቀድሞ ለመከላከል የሚረዱ ምግብና መጠጦች ናቸው ማለት ነው። አስተውሉ ታዲያ አንድ እንድትገነዘቡ የምፈልገው ነገር አለ። እነዚህ ምግቦች የደም መርጋትን ለመከላከል የሚረዱ ቢሆኑም የደም መርጋት ችግር ግን ቀድሞውኑ ካለባችሁ ሐኪማችሁን ማማከር አስፈላጊ ነው ማለት ነው። ምክንያቱም የደም መርጋት ችግር ኖሮባችሁ ለደም መርጋት ህክምና አድርጋችሁ የደም መርጋትን ለመከላከል የሚረዱ መድኃኒት ታዞላችሁ፣ እነዚን መድኃኒቶች እየወሰዳችሁ እነዚህን ምግቦችን የምትመገቡ ከሆነ ከመድኃኒቶቹ ጋር መስተጋብር ሊፈጥር ይችላል ማለት ነው። ምክንያቱም እነዚህ ምግብና መጠጦች፣ አንዳንድ ምግቦች ከፍተኛ የሆነ ደምን የማቅጠን ባህሪ አላቸው ማለት ነው። ስለዚህ የደም መፍሰስ አደጋን ሊጨምሩባችሁም ይችላሉ። ስለዚህ አስቀድማችሁ የደም መርጋት ችግር ካለባችሁ እነዚህን ምግቦችን በአመጋገባችሁ ውስጥ ከማካሰታችሁ በፊት ከዶክተራችሁ ጋር መማከር አለባችሁ። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ ማስፈር የምትችሉ ይሆናል ማለት ነው።